ሰበር ዜና። ዘመቻ አንድነት፣ ዘመቻ አንድነት፣ ወሎ ቤት አማራ ግንባር በአማራ ፈኖ በወሎ ቤት አማራ ምዕራብ ወሎ ኮር ኢንጂነር ደስ ያለኛ ሰፋ ክፍሎተር ዛሬ መጋቢት 13 2017 ዓ ም በርካታ የብልጽግና ወንበር አስጠባቂ ሰራዊት በመደምሰስ ታላቅ ድል ተጎናጽፏል። ከመካነ ሰላም ወደ ቢሊ አንድ ፓትሮን ሙኑ ጭኖ ወደ ቢሊ ሲሮጥ የነበረው አደሬ ቆቦ የተባለው ቦታ ላይ ከጧቷ አምስት ሰዓት የወገን ኃይል ባደረገው ደፈጣ ሙሉ በሙሉ አንድም ኃይል ሳያመልጥ ሞትና ቁስለኛ አድርጓል። ኢንጂነር ደሳለኛ ሰፋ ክፍለ ጦር ባደረጉት ከባድ ደፈጣም አንድ ፓትሮል የጠላት ሰራዊት ሙሉ ለሙሉ የተደመሰሰ ሲሆን ፓትሮሉ ላይ የነበሩ ጠላት አስር ሲሞቱ አምስት ቁስለኛ ሆኗል። በተጋድሎ የአንድ የቡድን መሳሪያ አስር ክላሽ እና በርካታ ተተኳሽ ጭምር መማረክ ተችሏል። በተመሳሳይ ከመቅደላ ወደ መካነ ሰላም ሚኒሻ ጭኖ ሲሄድ የነበረው አምቡላንስ ደብረ ማርያም ሲደርስ የወገን ኃይል በፈጸመው የደፈጣ ጥቃት ሶስት ሚኒሻ ከባድ ቁስለኛና አንድ የአድማ ብተና ከፍተኛ አመራር በሞት ሕይወት መካከል ይገኛል። ዙፋን ጠባቂው ሰራዊት በደረሰበት ከባድ ሽንፈት ምክንያት መካነ ሰላም ከተማ አንድ ንጹህ በግፍ ረሽኗል። ዘመቻ አንድነት በወሎ ግንባር የአማራ ፋኖ በወሎ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር የሸክ ሁሴን ጅብሪል ብርጌድ በመቅደላ ወረዳ በኮሬብና ደብረ ዘይት ከተሞች ከመጋቢት ስድስት እስከ ሐሙስ መጋቢት አስራ አንድ እጅግ ግዙፍ በተባለ ዘመቻ የብርጌድ ሁሉም ሻለቆች ህዝባችን በተሳተፈበት ሲሆን በዚህ ዘመቻ በጠላት ላይ ከፍተኛ ሰብአዊ ቁስላዊ ኪሳራ ማድረስ ተችሏል። ደብረ ዘይት ከተማ ያለው የመከላከያ ምሽግ በመቆጣጠር የጠላት አልባሳት ሎጂስቲክ እና የተለያዩ ቁሳቁሶች መጠቀም እና ማውደም ተችሏል። በዚህ 45 ኪሎ ሜትር የሚሸፍነው አንድ ሳምንት ውጊያ ጠላት ለረጅም ወራት ተቆጣጥሮ ሕዝባችን ሲዘርፍ ሲደፍር የነበረው ሲተማመንበት የነበረውን ከኮሬብ ሁለተኛ ደረጃ ትምህርት ቤት ያለውን ምሽግ በመስበር በተወሰደበት ማጥቃት ጠላት እግር አውጪ ብሎ ወደ መጣበት ሲሸሽ ጀግኖቹ ኮሬብ ከተማን ሙሉ በሙሉ ከጠላት ማጽዳት ተችሏል። ከተማ ደብረ ዘይት ከተማ 95% በእጅ አስገብተዋል። አሁን ከባድ ትንቅንቅ ላይ ነው። በውጊያ የጠላት ድሽቃ ተኳሽ ጨምሮ በግምት ከ30 በላይ ሙትና ከ11 በላይ ቁስለኛ ማድረግ ተችሏል። በተጨማሪ ይመር መኮነን የተባለው እጅግ አስቸጋሪ የነበረው ባንዳ በተደጋጋሚ በሀገር ሽማግሌ በሃይማኖት አባት በስልክ ቢመከር ሊሰማ ባለመቻሉ እርምጃ ተወስዶበታል። በተጋድሎ በከጠላት ሰባት ክላሽ እና ከአምስት መቶ በላይ ተተኳሽ ማርከናል ሲል የአማራ ሳይንት መቅደላ ክፍለ ጦር ሸህ ሁሴን ጅብሪል ብርጌድ ቃል አቀባይ ፋኖ ሞገስ ለገሰ ገልጿል። መዳረሻው ድልና ነፃነት የሆነ የአማራ ህዝብ ህልውና ተጋድሎ በዘመቻ አንድነት ተጠናክሮ ቀጥሏል። የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮር የተሰጠ ማሳሰቢያ የአማራ ህዝብ ላይ ኢትዮጵያ ነጻነት ግዛታዊ አንድነት ክብር ሉዓላዊነት አብሮ መኖር አብሮ ማደግና ይዞ ያስቀጠለ ያለ ህዝብ ታሪክ ለማጥፋት ለሀገር ወዳድነት የቆመ ህዝብ ለይቶ ማጥቃትና ማጥፋት የብልጽግና መንግስት ተያይዞታል በሰላም ጥሮ ግሮ የሚኖረው የአማራ ህዝብ በአርሲ፣ በአምቦ፣ በመተከል፣ በሀረርጌ፣ በጅማ፣ በወለጋ፣ በጉራ ፈረዳ፣ በጋምቤላ፣ በቤንሻንጉል ጉሙዝ፣ ሌሎች ቦታዎች ተገድሏል። በገደል ተወርሯል። በስውር ተቀርቧል፣ ተቀብሯል። ቤቱና ንብረቱ ተቃጥሏል። እንዲሰደር ተገዷል። በራሱ ባህልና ወግ እንዲያፍር ተደርጓል። በአማራ ህዝብ ላይ የደረሰው እልቂት በአንድ ብሔር ላይ የተካሄደ ግድያ እልቂት፣ የብልጽግና መንግስት እንዳሳሰበ ይገኛል። የማዕከላዊ መንግስት በሀገሪቱ የሚኖሩ ዜጎች ሁሉ እንደዚህ ካለ እልቂት የመከላከያ የመዳን ኃላፊነት እንዳለበት ዓለም አቀፍ ህግ ቢደነገግ በተከ ክልል ውጭ ያሉ አማራዎች መግደል፣ መድፈር፣ ማፈናቀል አልበቃው ብሎ የሀገር ዳር ድንበር ሉዓላዊነት ማስከበር የሚገባው የሀገር መከላከያ ሰራዊት በማይመጥን መልኩ የብልጽግና ወንበር አስጠባቂ አድርጎ ወደ ክልላችን አስርጎ በማስገባት የአማራ ህዝብ እያስጨፈጨፈ ይገኛል። የበጎች ሀገር የተኩላዎች መንግስት ትወልዳለች ነውና ነገሩ አጭበርባሪነት፣ ሌብነት፣ አጎብዳጅነት ሆዳ አደርነት በበረታበት ዘመን ውሸት እውነት ሆኖ ይጻፋል። አማራ ሆኖ ስለ አማራ መጨፍጨፍ፣ መፈናቀል፣ መጎዳ ከተናገረ እርሱ ትምክህተኛ ነው። ከገዥው ፓርቲ ውጭ የተቃውሞ ድርጅት ውስጥ የድርጅቱ መሪ የአማራ ተወላጅ ከሆነ ያ ድርጅት የትምክህተኛ አማሮች ስብስብ ነው እየተባለ አማራ እውነተኛ የሀገር መንግስት ውክልና እንዳይኖረው ተደርጓል። የአማራ ህዝብ ክብረ ነጻ ሀገር የታፈረ ሰንደቅ አውርሶ ቅርስ ጠብቆ ብራና ፍቆ ቀለም ቀምሞ ሀቅ ታሪክ ከትቦ ብራና ደጉሶ በቆራ ተጋድሎ ሀገርን ከነክብሩ ያስረከበ ህዝብ ውራጅ የዘመን ክስተት የቀኝ ጌቶች ታሪክ ቀምተው ታሪካችንን፣ ጀብዱን ጀብዳችንን፣ ባህሉን ባህላችንን ማለት ሳያንሳቸው የአማራን ህዝብ ተተኪውን ትውልድ እርስ በርስ ለማባላት ለማጫረስ ሌት ከቀን ሳይደክመው ሳይታክቱ እየሰሩ ሲሆን ለዚህም ተባባሪ የሆኑ ሆዳም ጥቁሮች አማራዎች ይህን ስራ እያሰለጠኑ ይገኛሉ። ስርዓት ያልፈለገው ህዝብ ግን ጊዜያዊ ሳይወስኑት ይሻገራል። ህዝብ ፈራጅ ነው። እኛም እንላለን የአማራ ህዝብ በአሁኑ ጊዜ ህልውና አደጋ ተጋርጦበት በተወለደበት በሚኖርበት አካባቢ አትኖርም ተብሎ ጽንፈኛ፣ ትምክህተኛ፣ ትናንትና ናፋቂ እየተባለ እየተሳደደ እየተገደለ ይገኛል። ሰሞኑ በተካሄደ ዘመቻ አንድነት በቅዱስ ላሊበላ እና ሌሎች ቦታዎች የህልውና ትግል እየተደረገ ሲሆን ሚኒሻ እና ፖሊሱ ፊት ለፊት በመሰለፍ የፋኖ ጥይት ማብረጃ እንዳደረጓቸው ከእናንተ በላይ ምስክርነት የለም። ውጊያው ከብዷቸው ወደ ኋላ ማፈግፈግ ስታደርጉ ሚኒሻ እና ፖሊሱ ከመከላከያ አመራሮች እየተረሸናችሁ እናውቃለን። መጋቢት 11 2017 ዓ ም በተደረገ ውጊያ ከ26ት በላይ የሚኒሻ ከ5 በላይ የፖሊስ የሐዘን ድንኳን ቅዱስ ላሊበላ ከተማ ተተክሎ እንደዋለ እናውቃለን። አራት ሺ ብር ደሞዝ እየተታለለ ያለው ሚኒሻ የአማራ አባላት አማራውን በአማራ ማስጨረስ መሆኑን በማወቅ በመረዳት የብልጽግና ወንበር ለማስጠበቅ ደፋ ቀና የሚሉ መሬቶች ለዚህ እየሸጡ ሀብታም የሚያግበሰብሱ ልጆቻቸው ወደ ውጭ አገር እየላኩ ሚስኪኑን ሕዝብ እያስጨረሱ የላስታ ወረዳ፣ የቡግና ወረዳ፣ የግዳን ወረዳ፣ የመቄት ወረዳ፣ የላሊበላ ከተማ አስተዳደር ካድሬዎች፣ አመራሩ ነገሮች ሙሉ ኃላፊቱን ይወስዳሉ ለወደፊትም የታሪክ ተጠያቂ ይሆናሉ። በመጨረሻም ሚኒሻ እና ፖሊሶች በተሳሳተ ዓላማ የተሰዋችሁ ቢሆንም አማራ ወንድሞቻችሁ በመሆናቸው እኛም ጥልቅ ሐዘን ተሰምቶናል የገደለው ባልሽ፣ የሞተ ወንድምሽ ሀዘንሽ ቅጣጣ ከቤት ሻልወጣ ነውና ነገሩ፣ ስትራቴጂ ተነድፎ አማራን በአማራ የማስጨረስ የብልጽግና እቅድን በመረዳት ወንድሞቻችሁ ላይ አፈሙዝ ከማዞር ተቆጥባችሁ የአማራ ሚኒሻ እና የፖሊስ አባላት ወደ ወንድሞቻችሁ በአካባቢያቸው የሚገኙ የፋኖ አደረጃጀት እንድትቀላቀሉ ስንል ጥሪያችንን እያስተላለፍ ለምትቀላቀሉ የአማራ ሚኒሻ የፖሊስ አባላት ዋስትና ኃላፊነት የምንወስድ መሆኑን የአማራ ፋኖ ወሎ ቤተ አማራ ላስታሳምነው ኮሪያ አሳስባል።